ሰላም ተከታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት እንዲል የዘወትር ምኞቴ ነው። በያላችሁበት ሰላማችሁ ይብዛልኝ። በድጋሚ እንግዲህ እንደተለመደው የሰራተኛዋ ሀና ተከታታይ ክፍል ወደ እናንተ እያደረስኩ ነው የሚገኘው። አሁንም ቀጣዩም ክፍል ወደ እናንተ የማደርስ ነው የሚሆነው። እስከ መጨረሻው አብራችሁኝ ተከታተሉ። ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁን እንዳትዘነጉ። እንግዲህ እንደምናየው ሀናን እያሰቃዩት እንደሆነም እንግዲህ ስቃያዋም እየበረታና እየቀጠለ ነው ያለው። አባትየውም ፊልድ በመውጣቱ ምክንያት እሷንም እያንገላቷት ነው የሚገኙት። ዳጊም እንግዲህ ለእሷ ሲያግዝ ለምንድን ነው አንተ አያገባህም እኔ ሰራተኛ እንዴት ማዘዝ እንዳለብኝ እኔ ያውቃለሁ አንተ አይደለህም ልታዘኝ የምትችለው ስለ ሰራተኛዬ ልትነግረኝ የምትችለው እያለች ልጇ ላይ ስትጮህበት ነበረ እንግዲህ ሴቷ ልጅም በጣም ቀበጥ እና ሞልቃቃ ከመሆኗ እንዲሁም ሀናን በጣም ስለምትጠላት ስለማትወዳት በጣም እንግዲህ የጭካናዋን ጥግ እያሳየቻት ነው የምትገኘው። የምትሰራውን ምግብ አልበላም፣ አይጣፍጥም፣ እንደዚህ ነው የሚሰራው፣ እንደዚህ ነው የሚደረገው፣ ይሄን ደፍተሽ ሌላ ስሪ እያለቻት እንግዲህ እያንገላታቻት ትገኛለች። ሀናም እንግዲህ መጨረሻዋ ምን እንደሚሆነ እንግዲህ የምናይ ነው የሚሆነው። ወይ እውነቱንም አትናገርም፣ ወይ ደግሞ ቤቱንም ለቃ አልወጣችም። በማህል ግን እየተሰቃየች ነው ያለችው። ይሄ ሁሉ ግን የምታደርገው እንዳጊን ስለምታፈቅረው ስለምትወደው ነው። ፍቅር እንግዲህ ያው ላም ለእናቷ ስትል ጎሽ ለእናቷ ስትል ተወጋች አይደለ ነገሩ፣ እንደዛ ነገር ነው። እና ያው ፍቅር እንግዲህ ሲባል ብዙ ዋጋ ያስከፍላል። እና እሷም ያንን እየተጋፈጠችው ነው ያለችው። እኔ እኮ የሚገርመኝ ነገር ወይ አብረው ቢወጡ ጥሩ ነበር። አብረው ከዳጊ ጋር ተያይዘው እንደዚህ ከምትሰቃይ እሷ ወይ እውነቱን ብትናገርና ብትወጣ ከዳጊ ጋር አብረው ቢወጡ ነው እንደኔ ሀሳብ የሚሻለው። ምክንያቱም በዚሁ ከቀጠሉ እነዚህ እናትና ልጅ ወይ የገሏታ ወይ የሆነ ነገር ያደርጓታል። ስለዚህ እንደዛ ከምትሆን ይህን ሁሉ ነገር ከምትቀበል ምንም ባላጠፋችው ምንም ባላደረገችው ነገር ግን ስራዋን ብትቀይር ወይም ደግሞ ከዳጌ ጋር ተያይዘው ቢሄዱ እላለሁኝ። እኔ ማለት ነው። እና በጣም ሜሮን በጣም አናዳጅ የሆነች ልጅ ናት። ለሀና ያላት አመለካከት በጣም በጣም በጣም በጣም የወረደ ነው። ለምን እሷን እሷ ፈቀርካት? ለምንድን ነው ሰራተኛ ፈቀርከው? እያለች ወንድሟንም እየነዘነዘችው እየጨቀጨቀችው ነው የምትገኘው እናትየዋም እንግዲህ የሷን ሚስጥር ስለሰማችባት ከሌላ ወንድ ጋር ስትማግጥ እንደነበረ ሀና ስለምታቅ በዛ በዛ ምክንያትም ነው የጠላቻት። እና እነሜሮን ደግሞ ይህንን አያቁም የእናትየዋን ስራ እንደዚህ ነገር እንደምታደርግ ከአባታቸው ውጭ ሌላ ወንድ ጋር እንደምትሄድ እነሱ አያቁም ማለት ነው። ሀና ብቻ ነች የምታውቀው ግን እናት የዋና ሜሮን በጣም ነው የሚያሰቃዩት ሀናን ማለት ነው። እና በጣም ነው የሚያሳዝነው እጅግ በጣም ማለት ነው። እየሰራች እየደከመች እየለፋች እንደዚህ ማንገላታት፣ እንደዚህ ማሰቃየት በጣም ከባድ ነውና ከዚህ ድራማ እንግዲህ ብዙ ነገር የምንማርበት ነው የሚሆነው። እንግዲህ እነ ሀና ደግሞ ደሞ ይሄንን ይመስላል በቀጣይም ክፍል ያለውን ይዘን የምንቀርብ ነው የሚሆነው። እስኪ በዚሁ ወደ ትላንትና ትላንትና መቼም ብዙዎቻችን እጣ የቆረጥን ይመስለኛል። የእጣውም እንግዲህ ቤት ከአንድ እስከ ሶስት ቤት ነበረ። አራተኛ እጣ የወጣለት ደግሞ ግማሽ ሚሊዮን። ግን ከዛም በላይ ቀጥሏል እጣው ማለት ነው እስከ አስር ድረስ የገንዘብ ነበረ እስከ አስር እንግዲህ ስማቸው የወጣ የገንዘብ ምንትን ተሰጥቷቸዋል ማለት ነው። ከ ሀምሳ ሺህ ጀምሮ እስከ መቶ ሺህ ብር ስጦታ ተበርክቶላቸዋል። እና በጣም አንዷ እጅግ በጣም የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? የሁለት መቶ ሀያ ሺህ ብር የሁለት መቶ ሀያ ሺህ ብር ትኬት ቆርጣ አልደረሳትም። ስላልደረሳት እራሷን ልታጠፋ በረኪና ጠጣለው እያለች በጣም ጓደኞቿ እየጠበቋት እንደነበር ነው እንግዲህ የሰማነው፣ ማለት ነው። አንዳንዴ አለማወቅ ይመስለኛል መቶ ትኬት፣ ሀያ ትኬት፣ ሰላሳ ትኬት ስለገዛን ስለቆረጥን ሳይሆን እድል አንድ ነች። በቃ እድል ካለን በማንም እንቁረጥ በምንም እንቁረጥ እና እግዚአብሔር ደግሞ በቃ ለእናንተ ይገባችኋል ብሎ ካለ ምንም ቢሆን የትም ይሆን ምንም ይሆን ይደርሰናል። ገባችሁ? ዝም ብላችሁ ለምንድን ነው እሱ መዳሜት እንደዚህ እየሰራችሁ እና ምርጦቼ፣ እራሳችሁን በራሳችሁ ለራሳችሁ ቁሙ። የእውነቴን ነው ምላችሁ። ይህና ያናል ሁሉ ትኬት፣ ይሄ ሁሉ ብር አስባችሁታል። እንግዲህ አሁን እቺ ሁለት መቶ ሺህ የቆረጠችው አለች፣ ትኬት የሁለት መቶ ሺህ የቆረጠችው ትኬት አስቡት እንግዲህ ምን እንደምትሆን እንዴ! እሺ፣ እዛም የተቸገሩትን ለመርዳት ነው ምናምን ተባለ፣ ግን ይህናል ብር አይደለማ የሚረዳው። መረዳትም ካለበት በአግባቡ ነው። እድል ከሆነ እድል ነው በቃ። ብዙ ስለቆረጥን ብዙ ስለሰጠን አይደለም የምንመሰገነው። ስለዚህ ለወደፊቱም ቢሆን አሁንም ቀጣይ አለ ብለዋል። ስለዚህ ለወደፊቱም ቢሆን ያለፈው አለፈ፣ ግን ካለፈው መማር አለብን እኛ ደግሞ ማለት ነው ካለፈው መማር አለብን። አንዷ አስር ስለቆረጠች እኔም አስር መቁረጥ አለብኝ ብዬ እንትን ነው እንዴ አቅማችንም ማወቅ አለብን። የአውሮፓ አሜሪካ ያሉት እነሱ እሺ ከኛ የተሻለ ኑሮም ይኖራሉ ከኛ የተሻለም ገንዘብ ያገኛሉ ቢያንስ ማለት ነው። እኛ ግን እንደዚህ መዳም ቤት ቅልፋችንን አተን ስንት ነገር ሁላችንም ያው የምናውቀው ነገር ነው። ምን አይነት ድካም እንዳለው እንደዚህ ደክመን ለቤተሰብ የረዳ ነው ሳያንሰን፣ ያ ሁሉ እድሜያችንን ጨርሰን ጉልበታችንን ጨርሰን ሁሉ ነገራችን ክብራችን፣ ሁሉ ነገራችንን እንትን ብለን እንደገና ደግሞ እንደዚህ በነዚህ አይነት ነገር መታለል የለብንም ማለት ነው በቃ እግዚአብሔር ካዘዘ ለእኛ ካለልን በአንድ ትኬት ራሱ ሊወጣልን ይችላል። እኔ ግን ደስ ያለኝ ነገር ሁሉም ቤት የደረሳቸው የመዳም ቅመሞች ናቸው። ደስ የሚለው ነገር የውነት በጣም ነው ደስ ያለኝ እና እኔ ሲጀመር አንድ ትኬት ነው የቆረጥኩት፣ ግን ባይደርሰኝም እኔ ለእነሱ በጣም ነው ደስ ያለኝ። ምክንያቱም በቃ ለመዳም ቅመሞች በተለይ ያችኛዋ ሁለት ዓመት ነው ሳውዲ ያለችው፣ አንጀቴ ነው የበላችኝ። ምንም የለኝም ምናምን ስትል የእውነት አንጀቴ ነው የበላችኝ እኔ እና በጣም ነው ስለደረሳቸው ደስ ይላል። ግን እናንተ ደግሞ ያልደረሳችሁ ደግሞ ያው አንድ የሆነ ሆኗል፣ ራሴን ላጥፋ፣ ራሴን ልስቀል፣ ራሴን እንዲልበል ማለት የለባችሁ መጀመሪያ ነበር ማሰብ ያለባችሁ እናንተ እኮ አምናችሁበት ነው አደለ? ስለዚህ ሀቢባ አስራ ስምንት ቆረጥኩ ስላለች እናንተም ተነስታችሁ እሷ ብትቆርጥም ሰውም እንትን ይቆርጥላታል፣ ገባችሁ? ሰው የተለያየ ሰው ይቆርጥላታል። እዛ ላይ ገቢ ያላት እሷ በቲክቶኩም በዩትዩቡም ገቢ ያላት፣ እናንተ ግን እች መዳም የምትሰጣችሁ ወር ላባችሁን ጠፍ አድርጋችሁ የምታገኟት ብር ነው። ሀቢባ ወንበር ላይ ተቀምጣ ነው የምትውለው። በዛ በምታገኘው በቲክቶኩ ብር ብቻ ይከፍልላታል። እንደገና ሌሎቹም ደግሞ ነገፊ ያደርጓታል። ያው የእኛ ህዝብ ላለው አይደለም የሚያሽቃብጠው። ስለዚህ እናንተ ከሌ ይናል ቆረጠ ብላችሁ እናንተም ይናል መቁረጥ የለባችሁ ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድም ሞኛ ትሆኑ በቤተሰብ በሌላው በፍቅረኛ በጓደኛ የተበላችሁ ታንሶ፣ እንደገና ደግሞ በገዛጃችሁ አንስታችሁ ብራችሁን እየሰጣችሁ ማለት የለባችሁ መሸወድ የለባችሁም። ለወደፊቱም አስቡበት። በቃ ፈጣሪ ካዘዘላችሁ በአንድም ትኬት ሊደርሳችሁ ይችላል። በኋላ ለምንድን ነው ራሳችሁ ራሳችሁ በገዛጃችሁ ትኬት እንቆርጣችሁ? ማንም ያስገድዳችሁ ሰው የለም አይደለ? ስለዚህ ያው በመጓጓት ነው ስለ ጓጓን ብቻ ደግሞ ሊሳካልን አይችልም። አንድ ነገር እና እኔ ሲጀመር ጣንኳን ያናልም። እኔ ወቶልኝም አያቅም አይወጣልኝም፣ ያናልም። አልጓጓም፣ አልጠብቅም፣ አልጠበኩም ደግሞ ስለዚህ። ምንም ያናልን ተናላለኝ። ግን ለወጣላቸው ልጆች በጣም ነው ደስ ያለ እውነት ለመናገር ማለት ነው። ያለም ቤት ያድርግላቸው በጤና እንግዲህ ይኖሩበት ነው የሚባለው መት የረብ ሀገር ከርታቶች በጣም ነው የሚያሳዝኑትና እንኳን ደረሳቸው እንግዲህ ይገባዋል ለሚለው ሰው ይድረሰው ብላለች አቢባ አዎ ይገባዋል ላለው ሰው እንግዲህ ደርሶታል እና ውድ አድማጭ ተመልካቾቼ ለዛሬ ይዤ የመጣሁት ይህንን ይመስላል በሌላ ደግሞ በሀና ተከታታይ ድራማ እመለሳለሁ እስከዛው መልካም ቆይታ። ሀሳብ አስተያየት ካላችሁ ኮመንት ስራ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ